የክልሉ ጤና ቢሮ የተቀናጀ ኩፍኝ ክትባት ዘመቻ እንደሚያካሂድ ገለጸ። በክልሉ ከግንቦት አምስት እስከ አስራ ስድስት ሁለት ሺ አስራ ሰባት አመተ ምህረት ድረስ የሚቆይ የተቀናጀ ክትባት ዘመቻ እንደሚሰጥ የክልሉ ጤና ቢሮ አስታውቋል። ባልደረባችን አብዱ መሀመድ ተጨማሪ ዘገባ አለው። ተከታትለን እንመለስ። በክልሉ ግንቦት አምስት 16 2017 ዓ ም ድረስ የሚቆይ የተቀናጀ ክትባት ዘመቻ እንደሚሰጥ የክልሉ ጤና ቢሮ አስታወቀ። በክትባቱ ዘመቻውን በኩፍኝ ክትባት በተጨማሪ ከአምስት ዓመት በታች ለሆኑ ህጻናት የአንጀት ትላትልና ቫይታሚን ኤ እጥረት መድኃኒቶች እንደሚሰጥ ጠቁመው እንዲሁም ለፌስቱላ በሽታ የተጋለጡ እናቶች ልየታ እንደሚካሄድ የክልሉ ጤና ቢሮ ኃላፊ አቶ ያሲን ሃቢብ ገለጹ። የኩፍኝ ክትባት ዘመቻ እንደ አገርም በተመሳሳይ ጊዜ ነው የሚካሄደው እንደ ክልላችንም ያው ተመሳሳይ ጊዜ ነው የሚካሄደው። ለዛ ደግሞ ጥሩ ዝግጅት ተደርጓል። በባለሙያም በቀዝቀዛ ሰንሰለትም ወይም ደግሞ ኮልቼን በሚለው ጥሩ ዝግጅት ተደርጓል። ስለዚህ በዚህ ዘመቻ የኩፍኝ ክትባት ይኖራል። የምግብ እጥረት ያለባቸው ህጻናት የልየታና ወደ ህክምና ተቋማት የማያያዝ ዘመቻ አብረ አለ። የጥገኛ አንጀት ትላትል እና የቫይታሚን ኤ ክትባትም አብሮ ይኖራል። ስለዚህ እነዚህ በጣም የተቀናጁ ነው የሚሆኑት። ሌላው የፊስቱላ ነው። እናቶች በወሊድ ጊዜ የሚገጥማቸውን የፊስቱላ ችግር የልየታም እንዲሁም ደግሞ ሊንክ ወደ ጤና ተቋማት የማድረግ ዘመቻም አብሮ ይካሄዳል። ስለዚህ እሱ ያው በተደጋጋሚ የሚታይ ነው በአፋር ውስጥ ምክንያቱም በሴትነታቸው የሴቶች ግርዛት ስለሚካሄድ በወሊድ ጊዜ የሚገጥማቸው ችግር በጣም ሰፊ ስለሆነ ይሄ ችግር ጎልቶ ይታያል ማለት ነው እንደ ክልሉ። ስለዚህ እሱንም ደግሞ አብሮ ከዚህ በፊት ተደርጓል ይሄ ዘመቻ አሁንም ደግሞ ተመሳሳይ ዘመቻ እናካሄድበታለን ማለት ነው። አክሎም የክልሉ ጤና ቢሮ ኃላፊ አቶ ያሲን ሃቢብ እንደገለጹት በክልሉም በስድስት ዞኖች አርባ ሁለት ወረዳ እንዲሁም ስምንት ከተማ ሰደሮች ላይ የሚገኙ ሶስት መቶ ሺህ በላይ ህጻናት የኮፍኝ ክትባት የሚሰጥ ይሆናል ብለዋል። በዚህ ዘመቻ ከሶስት መቶ ሺህ በላይ ህጻናትን ተደራሽ ያደርጋል ተብሎ ይጠበቃል። ስለዚህ ይህ ትልቅ ቁጥር ነው እንደ ክልል ስለዚህ ምንም አይነት ህጻናት እንዳይቀሩ በዚህ በምግብ ልየታና ወደ ጤና ተቋማት ከማገናኘት አኳያም ሰፊ ስራ ይጠበቅብናል። እንዲሁም ደግሞ የቫይታሚን ኤ እና ዲዋርሚንግ ዘመቻውም ተመሳሳይ ጎን ለጎን የሚካሄድ ነው። ስለዚህ እነዚህ በሙሉ ተቀናጅተው ስለምናካሄድ ከዚህ በፊቱ ትንሽ የተለየ አያያዝ ይፈልጋል። የሚዲያ አጠቃቀማችንም የተለየ መሆን መቻል አለበት።